በንጥረ ምግብ ይዘቱ የበለጸገው ተክል ለመድኃኒትነትና ለጤንነት ባሉት ጠቀሜታዎች ምክንያት በስፋት አገልግሎት ላይ ይውላል። በዚህ የተነሳ ተአምረኛው ዛፍ በማለት ይጠሩታል። ይህ ለሰው ልጅ ጤንነት በጣም አስፈላጊው ተክል በሀገር ቤት ስሙ ሽፈራው ወይም ሞሪንጋ ቅጠል በመባል ይታወቃል። የሞሪንጋ ቅጠል በቫይታሚኖች በማዕድናት፣ በአንቲኦክሲደንቶች እንዲሁም አስፈላጊ በሆኑ አሚኖ አሲዶች የበለጸገ ነው። ይህም የሰውነታችን በሽታ የመከላከል አቅምን በማሳደግ ኢንፍላሜሽንን በመቀነስ የደም ስኳር መጠንን መቆጣጠር እንዲሁም የልብና የምግብ መፍጫ ስርዓት ጤንነትን በማጎልበት አጠቃላይ ደህንነትን ያሻሽላል። ቅጠሎቹ፣ ፍሬዎቹና ዘይቱ በተለያየ መልክ ለምግብነት ስለሚውል ዘርፈ ብዙ ወይም ሁለገብ ጥቅም ያለው ተክል ነው። በዛሬው ፕሮግራማችን ላይ ይህ ተክል ለሰው ልጆች የሚሰጠውን አስራ አራት ጠቀሜታ እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የመጀመሪያው የሞሪንጋ ቅጠል በንጥረ ነገሮች የበለጸገ ነው። የሞሪንጋ ቅጠል በጣም ግሩም የሆነ የቫይታሚኖችና ማዕድናት ምንጭ ነው። ከእነዚህም ውስጥ የሚከተሉት ይገኙበታል። በመጀመሪያ ላይ የምናገኘው በውስጡ ቫይታሚን ኤ አለ። ቫይታሚን ኤ የአይን ጤንነትንና በሽታ የመከላከል አቅምን ይደግፋል። ሌላኛው በውስጡ ቫይታሚን ሲ የሚገኝ ሲሆን የቫይታሚን ሲ ጥቅም ደግሞ በሽታ የመከላከል አቅምንና የቆዳ ጤንነትን ያጎለብታል። ሌላኛው በውስጡ የሚገኘው ንጥረ ነገር ካልሲየም ሲሆን ካልሲየም ደግሞ ጥቅሙ ምንድነው? አጥንትንና ጥርስን ያጠነክራል። በቀጣይ ብረት አለ ወይም አይረን የምንለው ይህ ደግሞ የደም ማነስ በሽታን ለመከላከል ይረዳናል፣ በውስጣችን ይሄኛው ንጥረ ነገር ከተገኘ። በቀጣይ ፖታሲየም ሲገኝ የፖታሲየም የልብንና የጡንቻን ስራ ወይም ተግባር ይደግፋል። ሌላኛው በውስጡ ፕሮቲን ይገኛል። ፕሮቲን ሁሉንም ማለት ዘጠኙንም አስፈላጊ አሚኖ አሲዶችን ይይዛል። ይህን ሁሉ ንጥረ ነገር ታዲያ ሞሪንጋ ወይም ሽፈራው በውስጡ ይዟል። የመጀመሪያው ሁለተኛው፣ ሞሪንጋ ጠንካራ አንቲኦክሲደንት ባህሪያቶች አሉት። ሞሪንጋ ወይም ሽፈራው እንደ ኳርሴቲን፣ ክሎሮጂንክ አሲድ እና ቤታ ካሮቲን ባሉ አንቲኦክሲደንቶች የበለጸገ ሲሆን ይህም የሚከተሉትን ለማድረግ ይረዳል። ፍሪ ራዲካሎችን መዋጋት፣ የኦክሲዴቲቭ ውጥረትን መቀነስ፣ ኢንፍላሜሽንን መቀነስ እና ሴሎችን ከጉዳት ለመጠበቅ ይረዳናል። በሶስተኝነት ደረጃ የምንመለከተው የሞሪንጋው ወይም ሽፈራው ቅጠል ጠቀሜታ ለኛ ለሰው ልጆች ምንድን ነው? የልብ ጤናን ይደግፍልናል። የኮሌስትሮልና ትራይግሊሰራይድ መጠንን ይቀንሳል። በተጨማሪም ደግሞ የደም ግፊትን የሚቀንስ ሲሆን የደም ዝውውራችንንም ደግሞ ያሻሽላል። በአራተኛ ደረጃ ደግሞ የምንመለከተው የደም ስኳር መጠንን ለመቆጣጠር ይረዳናል። ጥናቶች እንደሚያሳዩት ሞሪንጋ የሚከተሉትን ማድረግ ይችላል። በደም ውስጥ ያለውን የስኳር መጠናችንን ይቀንሳል። የኢንሱሊን ሴንሲቲቪቲ ሰዎችንም ደግሞ ያሻሽላል። ከስኳር በሽታ ጋር ተያይዘው የሚመጡ ተጓዳኝ የጤና ችግሮች ደግሞ የመጋለጥ እድል ይቀንሳል። ስለዚህ ሞሪንጋ ወይም ሽፈራው ቅጠልን በምንጠቀምበት ሰዓት ከስኳር በሽታ ጋር ተያይዘው የሚመጡ ተጓዳኝ የጤና ችግሮች ወይም ደግሞ ለነዛ ተጓዳኝ በሽታዎች የመጋለጥ እድላችን በጣም በጣም ጠባብ ነው ማለት ነው። በአምስተኛ ደረጃ ደግሞ የምንመለከተው ፀረ ኢንፍላማንቶሪ ውጤቶች ነው የሲባል ምንድነው ሞሪንጋ እንደ አርትራይትርስ የስኳር በሽታና የልብ ህመም ካሉ ስር የሰደዱ በሽታዎች ጋር የተገናኘ ኢንፍላሜሽንን ለመቀነስ የሚ የሚረዱ ውህዶችን በውስጡ ይዟል። በስድስተኛ ደረጃ የምንመለከተው ደግሞ ምንድ ነው? የአእምሮ ጤናን ይደግፋል። ሞሪንጋ ወይም ሽፈራው የማስታወስና የግንዛቤ የማሰብ ተግባርን ያሳድጋል። ስለዚህ የሞሪንጋን ቅጠል በምንጠቀምበት ሰዓት እንደ አልዛይመር እና መሰል በሽታዎች መጋለጥ እድላችን በጣም አናሳ ነው ማለት ነው። በተጨማሪም ደግሞ ውጥረትንና ጭንቀትንም ይቀንሳል። በሰባተኛ ደረጃ የምንመለከተው የሞሪንጋ ወይም ሽፈራው ጥቅም ምንድ ነው? የምግብ መፈጨት ጤናን ያበረታታል። ይህ ሲባል ሞሪንጋ በውስጡ ከፍተኛ የሆነ የፋይበር ይዘት ስላለ የምግብ መፈጨት ሂደትን ያሻሽልናል የሆድ ድርቀትንም በዛው ልክ የሚቀንስ ሲሆን እንደ ተፈጥሯዊ መርዝ አምካኝ በመሆን የአንጀት ጤናን ደግሞ ይደግፋል። ስለዚህ የሞሪንጋን ቅጠል በምንጠቀምበት ሰዓት ላይ በተለያየ መልኩ መጨረሻ ላይ አጠቃቀሙን የምንመለከተው ሲሆን በነዛ ሂደት በምንጠቀምበት ሰዓት ላይ በውስጡ ካለው ከፍተኛ የሆነ የፋይበር ይዘት የተነሳ ለጨጓራ በሽታ የመጋለጥ እድላችን በጣም አናሳ ይሆናል ማለት ነው። ስምንተኛ ደረጃ ላይ የምንመለከተው የሞሪንጋ ጥቅም በሽታ የመከላከል አቅምን ያጎለብታል። ይህ ሲባል በሞሪንጋ ውስጥ ያለው ከፍተኛ የ ቫይታሚን ሲ እና ሌሎች በሽታ የመከላከል አቅምን የሚያዳብሩ ውህዶች ሰውነታችን ኢንፌክሽንንና በሽታዎችን ለመከላከል ወይም ለመዋጋት ይረዳል። በቀጣይ የምንመለከተው ደግሞ የቆዳና የጸጉር ጤናን ያበረታታል ወይም ይጠብቃል። የሞሪንጋ ወይም ሽፈራው ቅጠል በምንጠቀምበት ሰዓት ላይ የጸጉራችን፣ የቆዳችን ጤንነት የተጠበቀ ይሆናል ማለት ነው። ምክንያቱም የሞሪንጋ ዘይትና ቅጠል ለቆዳችን ውሃ ወይም እርጥበትና ምግብን ያቀርባሉ። ሌላኛው ደግሞ ቡግርና የቆዳ ኢንፌክሽንን ለማከም ይረዳሉ። በቆዳችን ላይ የሚፈ ጠሩትን አላስፈላጊ ብጉርን እና ሌሎች መሰል የቆዳችንን ውበት የሚያጠፉ በሽታዎችን ለማከም የሞሪንጋ ቅጠል ወይም ደግሞ የሞሪንጋ ዘይት ለቆዳችን አስፈላጊና ተስማሚ ነው። ሌላኛው ጸጉርን ለማጠንከርና ፎሮፎርን ለመቀነስም ይረዳሉ። ስለዚህ እነዚህ የሞሪንጋ ዘይት፣ የሞሪንጋ ቅጠል በምንጠቀምበት ሰዓት ላይ ጸጉራችን ከመሰባበር ከመነቃቀልና እንዲሁም አላስፈላጊ ይዞታ ላይ ሆኖ ለፎሮፎርና መሰል የቆዳ በሽታዎች እንዳይጋለጥ ያደርጋሉ ማለት ነው። በአስረኛ ደረጃ የምንመለከተው የሞ ሞሪንጋ ጥቅም፣ የጉበት ጤናን ይደግፋል። ሞሪንጋ ወይም ሽፈራው ጉበታችን መርዛማ ንጥረ ነገሮችን እንዲያመክን ይረዳል፣ የጉበት ጉዳትን ይከላከላል፣ እንዲሁም የጉበት ተግባርን ያሻሽላል። ጉበታችን የተፋጠነ የሆነ እንቅስቃሴ እንዲኖረው ይረዳናል ማለት ነው። በ11ኛ ደረጃ የምንመለከተው ክብደትን ለመቆጣጠር ይረዳል። ይህ ሲባል ክብደታችን ከመጠን በላይ እንዳይጨምርና ከመጠን በታች ደግሞ እንዳይቀንስ የሞሪንጋ ቅጠል ይደግፈናል። ሞሪንጋ የሰውነት ክብደት በሚከተሉት መንገዶች ለመቀነስ ይረዳል፣ ሜታቦሊዝምን ከፍ በማድረግ ብ የመፈጠር አጋጣሚን በመቀነስ እንዲሁም የምግብ ፍላጎትን በመቆጣጠር የሰውነት ክብደትን ለመቀነስ ያስችላል። በአስራ ሁለተኛ ደረጃ የምንመለከተው የአጥንትን ጤናን ይደግፋል። የሲባል ምንድ ነው? በውስጡ ያለው ከፍተኛ የካልሲየምና የፎስፎሮስ መጠን ለአጥንት ጥንካሬ አስተዋጽኦ የሚያደርግ ከመሆኑም በላይ ኦስቲዮፖሮሲስ እንዳይፈጠር ለመከላከል ይረዳልን። በአስራ ሦስተኛ ደረጃ ደግሞ የምንመለከተው የቁስል ፈውስን ያፈጥናል። የሲባል ሞሪንጋ ቁስልን በፍጥነት ለመፈወስ እና ኢንፌክሽንን ለመከላከል የሚረዱ ጸረ ባክቴሪያና ጸረ ፈንገስ ባህሪያት አሉት። አስራ አራተኛ ደረጃ ላይ የምንመለከተው የመጨረሻው ምንድነው? የተፈጥሮ ኃይልን ይጨምራል። የሞሪንጋ ቅጠል በተፈጥሮ ገንቢ ንጥረ ነገሮች በብዛት የሚገኙበት በመሆኑ ድካምን ለመዋጋትና የተፈጥሮ ኃይልን መጠን ለመጨመር አስተዋጽኦ ያደርጋል። አድማጮቻችን በዛሬው ፕሮግራማችን ወደ አስራ አራት የሚጠጉ የሞሪንጋ ቅጠል ጠቀሜታዎችን ይዘን መተናል። ስለዚህ በመጨረሻ ጠቅለል ስናደርግ ሞሪንጋን እንዴት ነው መጠቀም ያለብን አጠቃቀሙስ እንዴት ነው ብለን ስንመለከት የሞሪንጋን ቅጠል አጠቃቀም በተለያየ አይነት መጠቀም መጠቀም እንችላለን። ከነዚያ መካከል ያልደረቁ ቅጠሎቹን በሰላጣ ወይም በስሙዚ ውስጥ ጨምሮ መመገብ፣ ይሄ አንደኛው አጠቃቀም ሲሆን፣ ሌላኛው የደረቁ ቅጠሎቹን እንደ ሻይ ወይም ከሻይ ጋር አፍልቶ መጠጣት። ይህ ብዙ ጊዜ የሚመከረው የሰውነት ክብደትን ለመቀነስ፣ በእንደዚህ አይነት መንገድ የሞሪንጋን ቅጠል ብንጠቀም የሰውነት ክብደታችንን የተስተካከለ ያደርገዋል። በተጨማሪ የሞሪንጋን ዱቄት በጭማቂ ወይም በሾርባ እንዲሁም በሚዘጋጁ ምግቦች ውስጥ በመጨመር መመገብ እንችላለን። እንዲሁም ደግሞ የሞሪንጋ ዘይት ለቆዳና ለጸጉር እንክብካቤ መጠቀም እንችላለን። በጥቅሉ ሲታይ ሞሪንጋ ምንም ጉዳት የማያስከትል ቢሆንም ከመጠን በላይ መጠቀም ወይም መውሰድ የምግብ መፈጨት ችግርን ሊያስከትል ወይም ከምንወስዳቸው መድኃኒቶች ጋር ተቃርኖ ሊፈጥር ይችላል። ስለዚህ ሞሪንጋን ወይም ሽፈራው አዘውትረው ከመጠቀሙ በፊት ሁል ጊዜ የጤና ባለሙያ ወይም የግል ሐኪሞትን እንዲያማክሩ መልእክታችን ነው። ውድ አድማጮቻችን፣ የዛሬው የሞሪንጋ ወይም የሽፈራው ቅጠል አስፈላጊነት በተመለከተ የያዝነው መረጃ ይህንን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸር እየተመኘን ጤናችንን እንጠብቅ።